የኢትዮጵያ መድኃኒት አቅራቢ አገልግሎትን በሚመለከት በርከት ያሉ ጉዳዮችን አንስታችሁ ተወያይታችኋል። ይሄን ትላንትን፣ ዛሬን፣ ነገን ዘላቂ ተቋማዊ ግንባታ ማድረግ የሚቻልበት ሁኔታ ላይ ትላንት ምን መሰረት ነበረ? ዛሬን በምን ላይ ነው ያለ ነው? ነገን እንዴት ነው ምንስላት በአእምሯችን ምንስላት እንዴት ነው ብሎ ማሰብ ስጀመር እንግዲያውስ፣ ማንን ሄደው ተራራ አይኖርም ማንቆፍረው ቆፍረው ማን ፈነቅለው ድንጋይ አይኖርም ማለት ነው። እናንተ ሪፎርም ጀምራችኋል። ሪፎርሙ አንዱ የአመራር ሪፎርም ነው። አመራሩ በጣም ጠንከር ያለ ማላከክ የማይፈልግ አመ ሊደር ማለት የሚችል ለራሴ እና ለተግባሬ እኔ መሪ ነኝ ብሎ የሚቆም ያንን እሳቤ የያዘ ተቋማዊ የሆነ ስርዓት የተዘረጋበት መሆን ሲጀምር ትልቅ የሆነ ሪፎርም መሆን ጀምር። የእናንተ አደረጃጀት ምንድነው የሚመስለው? ስትራክቸራል ሚ ኢዚ ነው ወይ፣ አክሴሰብል ነው ወይ ጠንካራ የሆነ የህግ ስርዓት ያለው የሚያርም የሚሸልም ማረም የሚችል መሸለምም የሚችል የአሰራር ስርዓት ከተገነባ ትልቅ የሆነ የተሟላ የህዝብን ችግር የሚፈታ መፍትሄ ያለው ተቋም መሆን ይጀምራል ማለት ነው። ዲጂታላይዝ የሆነ ሀሳብን ከተግባር ለማዋሄድ ኢዚ የሆነ በፍጥነት ከጫፍ እስከ ጫፍ መረጃን ማስተላለፍ የሚችል ተቋም መገንባት ከተቻለ ትልቅ የሆነ ነገር ነው ማለት ነው። እዚህ ላይ መታሰብ ያለበት የህዝብን ችግር ለመፍታት በትላንት ላይ እየተጸጸታችሁ እንዳትቆዩ። ትላንትን በጣም አይታችኋል ብዬ አስባለሁ። ነገም ላይ በጣም ብዙ አትጨነቁ። ዛሬ ግን እርግጠኛው ህዝብን ማሳረፍ ችያለሁ አልቻልኩም፣ በእኔ እጅ የባከነ ነገር አለ ወይ የለም የምለው ነገር በጣም ልጨንቀን ይገባል። እሱ እንግዲህ ይሄ የንቅናቄ መድረክ የት ከተለመደው ንቅናቄ መድረካችሁ ለየት ያለ እንደሆነ እናንተም ገልጻችሁታል። እኛም ደግሞ በልዩ ነው ይዘነው የመጣ ነው። አንደኛ ተቋምን ብዙ ጊዜ ትናንትን፣ ዛሬን እና ነገን ይዘን ማየት አዲስ ባህል ነው። ብዙ ጊዜ በፊትም ተደርጎ ይሆናል ግን፣ በአዲስ ባህል ቆም ብለን ትናንታችን ምን ላይ ነበረ፣ ዛሬስ ላይ ምን ይዘናል በእጃችን፣ ነገን ደግሞ እንዴት አድርገን ማጠናከር እንችላለን? ትናንት በተገኙ ነገሮች ትልልቅ ስኬቶች ተመዝግበዋል፣ ትልልቅ ለውጦች መጥተዋል። እንደ አገልግሎት ዘርፉ በአገልግሎት የሚያምን ሎጎ ራሱ የሚለው ምንድን ነው? በማገልገል ነው አይደለ አገልገል ክብር ነው ተብሎ የሚጠቀስበት በደንብ ወቃ የአገልግሎት ዘርፍ የሆነ ዘርፍ ስለሆነ እዛ ላይ የሰራችሁ ስለቆያችሁት ነገር መጀመሪያ ለእናንተ ቅድሚያ ማመስገን ፈልጋለሁ። እስቲ ለራሳችሁ አመስግኑልኝ። አመራር ለየት ያለ ሀሳብ፣ ለየት ያለ እቅድ በዚህ መልክ ብታዩት ብሎ ሀሳብ የመስጠት ቲሙን ሞቢላይዝ የማድረግ የማስቻል አቅም የማዳመጥ አዳምጦ ግን ያ ህዝብ እንዲሰራ ያ ቲሙ እንዲሰራ ሞቢላይዝ ማድረግ ኤነርጂ መፍጠር ያስፈልገዋል። እንደዛ ሲሆን ግዴታ አንድ ቦታ ላይ ተቀምጦ ይሰራል ማለት አይደለም። ቢኮዝ ሊደርሽፕ ኖሌጅ ይፈልጋል። ተቋሞች በኖሌጅ ሲመሩ በጣም አቅም ይሆናቸዋል። ዋናው ኮምፖነንቱ ግን ዋናው ዋናው ኮምፖነንት የሊደርሽፕ ካፓሲቲ ነው የአመራር አቅም ሮቴት ቢደረግ አብሮ አሁን በተለይ የሞከር ነው ያለው ነው እናንተ በደንብ የሞከራችሁት የሰራችሁት በተግባርም ሌሎች ዓለሞች ላይ በጣም ትልቅ የተሰራበት ነው። ባይዘው ምን ያስተምራል ለእኔ ብሎ መስፋት ይቆማል። ሰው ሳይዙ ራሱ ላይ እንዲመቻው አድርጎ መስፋት ኮቱን ያቆምና ተቋምን መገንባት ይጀምራል። ይሄ ነው የሚያስፈልገው። ይሄ ተቋም ምን ያህል ቁጭትም እንዳለባችሁ ኢፕሴስ በጣም ማድነቅ እፈልጋለሁ፣ እውነት ለመንገር እንግዲህ እናንተ በውይይታችሁ አነስታችሁታል። በዶክመንት ዝግጅቱ ወቅት ለባለፉት ጊዜያት የነበረውን አገራዊ ሁኔታ ተቋማዊ ሁኔታዎችን በአመራር የግጂ ስርዓታችን፣ የአሰራር ስርዓታችን ጨምሮ ያነበባችሁትን የተወያያችሁ ዶክመንት ሲዘጋጅ ጀምሮ እያየው ስለነበረ ሼር አድርጎኝ በጣም ወደ ውስጥ ለማየት ለእኛ ለሚኒስትሪው ተሞክሮ ሊሆን የሚችል እንደ ተቋምን ጭምሮ ወስደን መስራት ያለብን ብዙ ነገሮች ወስደን መማር ያለብን መሆኑን የሚያሳይ ነገር ነው እየተከታተልኩ የነበርኩት። እና ለዚህም አመራሩንም እናንተንም ጭምር በጣም ማድነቅ እፈልጋለሁ። ብዙ ስኬቶች አስመዝግበታል። ብዙ ትሬንዶች አሉን። እየሰራችሁ ያላችሁት ብዙ የተሸከማችሁት ነገር አለ። ስኬት ግን እያደገ እየተደመረ የለው ነው እንጂ የሆነ ጊዜ ሊያሳክተናል ውጤት አምጥና ብለ ምን ቆሙ አይደለም። እንዳንቆም ያደርጉ ብዙ ነገሮች ስላሉ ሰፕላይ ቼኑ እንግዲህ በደንብ ስለምታውቁት እናንተ በደንብ ስለምትረዱት ሰፕላይ ቼን ውስጥ በጣም ብዙ አካላት ነው ያሉት። ኢፒኤስስ ብቻ ራሱን ሪፎርም አድርጎ ቢወጣ ሰፕላይ ቼን ሙሉ በሙሉ መቶ ፐርሰንት ችግር አይኖረውም ብለን በማሰብ አይደለም። ሙሉ ግምገማውን ስለ መድኃኒት እጥረት ስለ ህዝብ ፍላጎት ስናነሳ ኢፒኤስስን ብቻ የምናወራው ኢፒኤስስ ከሁላችን የእያንዳንዳችን ድርሻ ሰኖች ነው ችግሩ የሚፈታ የሚል እሳቤ ነው ያለ። እንደ ሰነድ ተዘጋጅቶ ውጭ ተብሎ መነጋገር ጠቃሚ ነው ለመነሳት የበለጠ ለመብረር በሚል ነው። እንግዲህ ይህን ሀሳብ የተቋም አመራሮች አንስተው እኛም ተነጋግረን ተግባብተን ወደዚህ እንዲገባ የጋራ ሀሳብ የያዝ ነው ማለት ነው። ሁለተኛ ኤአርፒ ኮምፕሊት እናርበው ወደ ባርኮዲንግ እንድሆ ኤአርፒ አልተጠናቀቀም ባርኮዲንግ ይቀራል። ባርኮዲንግ ውል ተፈርመዋል ኔክስት መንዚሁን አግሬሲቪሊ እንደ ኤአርፒል እንገባ ነው ባርኮዲንግ ላይ ስለዚህ ባርኮዲንግ ስርዓታችን ጠንካራ እንዲሆን ይፈለጋል ሶስተኛ ኤችአር ሬጉሌሽን እና የኤል ሴክተር ሪፎርም ሬጉሌሽኑ አሁን በፕራይም ሚኒስተር ኦፊስ ከጸደቀ ካውንስሉ ከጸደቀ ኤል ሴክተር ሪፎርም ውስጥ ገብተናል እኛ ግን ይሄ ሬጉሌሽን ስለምንጠብቅ ነው ከጤና ሚኒስተር ተጠሪ ተቋማት ወደ ላይ ቀረ ይሄ አንድ ላይ ሲጠናቀቅ አግሬሲቭ የሆነ የሰው ኃይል ሙቭ ነው የምናደርገው ማለት ነው። አራተኛ ዌር ሐውስ ኢምፕሩቭመንት ነው፣ ኢንፍራስትራክቸር ኦፕሬሽን። አሁን ዌር ሐውስ ላይ የምንሰራቸው ብዙ ስራዎች አሉ። በከፍተኛ አመራር ደረጃ በጣም ትኩረት የምንሰጠው ዌር ሐውስ ኢምፕሩቭመንት ነው። የፋርማሲ ሰርቪሶች አሉ። ኢንቨስትመንት ኦ ኒው ጄኔሬሽን ሊደርሺፕ ነው ቀጠሉ። አዳዲስ አመራርን መፍጠር፣ አዳዲስ ኒው ጄኔሬሽን ኢንክሉዲንግ ጀንደር አንስታችኋል። የሴቶች ተሳትፎ ትንሽ ነው ብላችኋል። ልክ ነው። የሴቶች ተሳትፎ እናብዛ። ለዛ ሲሆን ነው ኤቭሪበዲ ለተቋሚ ነው ኖት ሰምበዲ ኤኒበዲ ምናምን ትታችሁ ኤቭሪበዲ የምለው እንድታመጡ ነው የምንፈልጉ የምለው ነው። እኔ ጨርሻለሁ። አመሰግናለሁ።